በዚህ ሂደትና ትላንትን ባየናቸው ስራዎች እንደ ሀገር የምንጓዝበት መንገድ የመዳረሻውን ከፍታ አይተናል። ሀገር መውደድ፣ ለሰው መስራት፣ ነገን ዛሬ መስራት በተግባር ተገልጸው በውስጣቸው ተመላልሰን አይተናቸዋል። አላህ ሰላምትና እዝነትና በረከት ሁላችንም ላይ ይስፈን ካልኩ በኋላ ነቢያችን ሙሐመድ ሰለላሁ ዓለይሂ ወሰለም ባሉት ነገር መላያሽኩሪና ስላያሽኩሪላህ አሉ የሰውን ማያመሰግን አላህም አያመሰግንም አለ። ለዛ ለያየነው ነገር ትላንትም ለብዙ ነገር ለሚደረገው አሁን ባለንበት ሲቹዌሽን ሀገራችንም ላይ ባለፈው ያሳለፍነው ነገራችን ላይም ሹክራን ቴንክ ዩ ለማለት ነው። ብላ አረጋችሁት ነገር ዶክተር ብይ እና መላከ ብንያችሁ ጥያቄዎች ያሉት በተለይ ውጭ ሀገር ተቀምጠው ሀገራቸው ውስጥ የሚሰሩ ስራዎችን እድሜ ልክ በመተቸት በማንቋሸሽ ላይ የተጠመዱ አንዳንዶቹ ደግሞ ዘመኑን ያልተረዱ ማለት ነው እንደውም መድረኮቻችን ላይ ሲነሳ የነበረው በአንድ ሜሴጅ ሚሊዮን ያስወጡ የነበሩ ሰዎች ዛሬ ሚሊዮን ሜሴጅ ለጥፈው ሁለት ሰው እንኳን ማንቀሳቀስ አይችሉም። እንደነዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ፣ አፍራሽ ስራዎች ለምን መቋቋም አልተቻለም የሚል ጥያቄ ያለኝ የመጨረሻው ጠኝ ድል ከልብ እያመሰገንኩ ሀሳቤን ከመስጠቴ በፊት ስለ እርስዎ ያለኝን አክብሮት ፍቅር አድናቆት እንደዚሁም እየሰጡን ላሉት በሳልና ጥበብ የተሞላበት የአመራር ብቃት ሳላመሰግን ማለት አልፈልግም በታቅጣጫ ወስዶት ብዙ አመርቂ ስራዎች እየተሰሩ እንዳለ ማንሳት እፈልጋለሁ ብሔራዊ መግባባትን ከመፍጠር አንጻር የሀገር ገጽታ ግንባታን ከመገንባት አንጻር የወል ትርክትን የመደመር እንደ ኮሚኒኬሽን ዘርፍ ሰራተኛ በእኛ አካባቢ አሰባሳቢ ትርክትን ከማስረጽ አንጻር አንድነትን፣ ወንድማማችነትን፣ አብሮነትን አፍራሽ ሐሳብን ከመግራት አንጻር የሀገር መንግሥት ግንባታው ላይ የተለያየ ድርሻውን በየደረጃው ባሉ መዋቅሮች የድርሻችንን እየተወጣን ቆይተናል። ነገር ግን በመቀጠል በሀገር ውስጥም ሆነ በውጭ ሀገር ቁጭ ብለው ሐሰተኛ መረጃ የጥላቻ ንግግር የሚሰብኩ ሚዲያዎቹም ሆኑ ግለሰቦችን የህግ የበላይነት እንዲረጋገጥባቸው በመንግስት በኩል ምን ይታሰባል? እንደ መሆኔ መጠን የኮሪደሩ ልማት ለእኔ ከሰጠኝ ትሩፋት ቀጥ ብዬ ሳልሳቀቅ እንዲሄድ ካደረገኝ በዘናብዬ አሁን እንደውም ትንሽ ያስቸገረኝ ሰዎች ናቸው። ፊት ፖል ነበር ያስቸግረኝ የነበረው። ምን ይላል፣ እንደኔ አይነ ስውር የሆነ ሰው ድንገት አይኑ ሲበራ አጠገቡ አውሮዶሮ ነበር ያየው። ከዛ አይኑ ጠፋ። ሲጠየቅ ግመል ሲባል አውራዶሮ ያክላል፣ ሰው ሲባል ብዙ ምልከታችን እንደዚህ ሆኗል። ስለዚህ ይሄ የጋራ መሰባሰቢያ ሀገር የምንለውን የውል ትርክ መስራት የምንችለው እንደ ሚዲያ የሀገር ግንባታ ስንሰራ ለጋራ ሀገራችን። ብዙዎች እኮ አይተናል። እነ ግብፅ እነ አሜሪካ ያላቸው ሚዲያ ለሀገራቸው እኮ የተለያዩትን በአንድ ነው የሚቆሙት። እሰግናለሁ። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው፣ ሀገር የሚፈርሰውን በፐብሊክ ኦፒኒየን ነው። ይህ መንግስት በዛ መንገድ የወድቃል አይነት ሳቤ ሳይሆን ያለኝ እንቅፋት ይሆናል፣ ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን። ልክ አሁን አማራ ክልል ያየነው አውቶፍኖ ሄርድንግ ነገሮች ተነስቶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ማንሳት የሚፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩት ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለኑ ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጥለው። አሁን ራሴ እንደማሳያ ብጠቅስ እኔ 30 አንድ ጊዜ የኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር እጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው የፕላትፎርም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይህም ብዬ ሳበቃ ምናልባት እርስዎ በተደጋጋሚ የሚያነሱ የእርስዎን ስራ በደንብ ነው የሚገባኝ። ችግር የለብኝም፣ የቀናነትም ችግር የለም። የመጠራጠር እንትን ስለሌለኝ ይገባኛል። ደርሰናል እናደርጋለን። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ። መጨረሻ ላይ መጥቶ እሱ የሚገርም ስትራቴጂ ነው። በጣም ቢዩቲፉል ነው። ከዚያ ዳታ ሶቨርኒቲ አንፃር ይህም የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆነ ይመስለኛል። እዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰተን እዳውን እየከፈልን መኖር አንችልም ብዬ ነው ማስበው። አመሰግን አመሰግን። ስለተሰጠን እድል በጣም ማመስገን እፈልጋለሁ። ሁሉም ጋዜጠኛ የሆነ በእርግጥ ባልቃወመውም ያንን ግን ደግሞ በጋዜጠኝነት መርህ ያልተዋጀ መረጃ ሁሉም ዘርፍ ላይ ባለው ባለሙያ የተሰራጨ ነው እዚህ ሀገር ላይ እና የየዘርፉ ተቋማት ሁሉ በዚህ ሲፈተኑ የምናይበት አጋጣሚ አለ። የጤና ባለሙያዎች ወጥተው በሚያሰራጩት መረጃዎች የጤና ሚኒስቴር መግለጫ የሰጠበት ወቅት ነበረ እዚህ ሀገር ላይ እና ወጥተው መረጃው መስጠታቸው መጥፎ ባይሆንም ግን ደግሞ በመርህ ቢተዳደሩ ይህን ደግሞ መገናኛ ብዙሀን ባለስልጣን ሚዲያውንም የሚያውጀው የሚቆጣጠረው ተቋም እንደመሆኑ ሀላፊነት ወስዶ አንድ ማሰሪያ ነገር ቢያስቀምጥ የሚል ሀሳብ አለኝ ሚዲያ ተቋማትም መሰል ባለሙያዎች ወደ ተቋማቸው ሲመጡ በምን አይነት የሚዲያ ስርዓት ይመራሉ ወይም ደግሞ የሚቀመጥ በእርግጥ ኤዲቶሪያል ፖሊሲ አለ፣ ያን እንዲከተሉ ይገደዳል። ግን ደግሞ ፕሮፌሽኑን ሊጠብቁ እንደሚገባ መርህ ቢቀመጥ የሚል ሀሳብ አለኝ። ሌላው በርካታ ማህበራት አሉና እነዚህ ማህበራት አንድ ሆነ መላ ቢበጅላቸው የበለጠ ባለሙያው ሀገራዊ ጥቅም እንዲኖረው ያደርጋል ብዬ አስባለሁ። ከዛ በዘለለት ተቋማት ለሚዲያዎች መረጃ የመስጠት ከፍተኛ ችግር አለ እና እዛ ላይ መንግስቱ አቅጣጫ ቢሰጥልን እንላለው። እጅግ አመሰግኖታለሁ። በጣም አድርጌ አመሰግናለሁ። ከአሻም ቴሌቪዥን እና እኔ ያው በብዛት ተነስቷል፣ ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው። በጣም የተቸገርንበት እንዲሁም ደግሞ ከኢትዮጵያ መገናኛ ብዙሀን ባለስልጣን አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ከወረዳ እስከ ፌዴራል ተቋማት ድረስ ደርሰን እንኳኳላ ባላንስ መረጃ ለማግኘት በራቸውን ይዘጉብናል። እንዲሁም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ከዚሁ ጋር ተያይዞ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት። ምጣኑ ሀብታቸው በጣም ወርዷል። በጣም አደጋ ላይ ነው ያሉት ስንባራ